እና ዛሬ ዩቱበሮቹ የሀይቅ ዩቱበሮች ከች ብለዋል ማለት ነው። ጠይባ ፋፊ፣ ወሎ፣ መንሱራ እንደዙም ደሞ ባአሉቅ ካለ ሳይት እና ወልቡና የጠጣ ነው። ካሜራማ ስለሌለን እኔው እየቀረስኩ ስለሆነ ነው። እና በኋላ ላይ እንገናኛለን። አሙቁ ነኝ ለምን አትሰራም? እንደውም ትጠይቃለህ። አዎ እየተባልክ ነው። በደንብ ብታበረታታት ጥሩ ነው። ቤተሰብ እና ዝቡና እየጠጣን ነበረ እላችኋለሁ። ዛሬ ደስ ብሎኛል ጓደኞች ስለመጡ። ያው ሰድንም በአካል ተዋወቁት ማለት ነው። ጠይባ፣ ያው ጎረቤት ነን። ትንሽ ነው የምንራራቀው። እንግዳ ፋፊ ካሁን በፊትም ተመታለች እና መንስራዬ ሁላቸው መጥተው ቤቴን እንደዚህ ድምቅ አድገውልኝ ቆዩ ማለት ነው። ብቻ ደስ የሚል ጊዜ ነበረን። አልሐምዱሊላ ማለት ነው። እና ያው እኛ ለትውውቅ ነው አብዛኛውን እና አብዛኛውን ጊዜ የተገናኘነው ለመተዋወቅ ነው ማለት ነው ከዛም በኋላ እንደዚህ ከተዋወቅን ወደፊት አብረን ለመስራት መመካከል ስላለብን ሰብሰብ አደረኳቸው ማለት ነው ደስ የሚል ጊዜ ነው ያሳለፍነው በጣም ደስ የሚል ነበረ እላችኋለሁ ቡናችን ጣጣጣን ብቻ አልሐምዱሊላ እላችኋለሁኝ ሀባይቦቼ እና አበረታቱ ላይክ ሼር ሰብስክራይብ ማድረግ አብራቸው የሆኑ ሀባይቦቼ

እሚጣፍጥ ነው ደግሞ እኔ እኔ ቀድሞ ሳሸክሽ ዝም ብዬሽ ደፉ ነው ማለት ነው። መጣ ሳጠፋ እንትን እለባለሁ መልሼ ደግሞ ሳጠፋም እዛው ነው። ብስን ሌላ ከእዛ በእንትን ያው ብሩ ይፈጫል ማለት ነው። ታድያ በሙቀጫ ከሆነ አይልም፣ ምክንያት ቀጥሬው ስለሆነ

ነው።